አሰላሙ አለይኩም ረመቱላ በረካቱ። በዛሬ ደርሳችን ደግሞ የምንመለከተው የሚም የኑን እና የዋው ፊደል አጻጻፍን አስመልክቶ እናያለን ማለት ነው። ከማን እንጀምራለን? ከካፍ ላምን ተመልክተን ነበረ። ከላም ቀጥሎ ያለው ሚም ነው። ስለዚህ ሚምን እንመለከታታለን። ሚምን ስንጽፍ በደንብ ተከታተሉ። መጀመሪያ ዳልን ተምረን ነበረ ስለዚህ ዳልን እንጽፋለን። በመጀመሪያ ዳልን ከጻፈን በኋላ ከላይኛው አንገት ወስደን ወደዚህ እናመጣለን። ስለዚህ በዚህ ቅርጽ ነው የምንሰራው ሀይረን አሰራራችንን አሁንም በደንብ እንዲገባችሁ ላድምቀው። ዳልን ሰራሁኝ፣ ከዛ በኋላ ከዚህ መጥቼ ወደዚህ ቀጠልኩኝ። የፊደል መጀመሪያ ሲሆን በዚህ አይነት ቅርጽ ወይም ስትራክቸር ትሰራላችሁ ማለት ነው። ይሄ አንደኛ አሰራር ነው። ሁለተኛ አሰራር በምን አይነት መልኩ መስራት ትችላላችሁ? አነሳሳችሁን ከዚህ ጋር ታረጉና ወደዚህ ታጥፉታላችሁ። ከዛ በዚህ አይነት ቅርጽ መስራት ትችላላችሁ። አነሳሳችሁ ከዚህ ጋ አምጥታችሁ ከዛ በኋላ ይህንን መስራት ትችላላችሁ ማለት ነው። ይሄ ሁለተኛ አሰራር ነው። ስለዚህ ይሄ በዳል ተጠቅማችሁ የምትሰሩት የተሻለ ነው ለእጅ ጽሁፍ ውበት የተሻለው ይሄ ነው። ነገር ግን ፓርከር የመሳሰሉ ነገሮችን የምትጠቀሙ ከሆነ ደግሞ ይሄ አሰራር ደግሞ እጅግ በጣም አሪፍ ነው። የኔ አይነቱ ፊክሰር የሚጠቀም የሆነ ግለሰብ ግን መስራት ያለበት በምን አይነት መልኩ ነው? ዳል ይሰራል። ከዛ በኋላ የመጣትና ወደዚህ ይቀጥላታል ማለት ነው። የፊደል መጀመሪያ ላይ ስትሆን ይህንን የመሰለ ቅርጽ ይኖራታል። የፊደል መካከል ላይም ሲኖር ተመሳሳይ ነው። ከቀኝ ወደ ግራ እንመጣለን በመጀመሪያ መስመሩን ጠብቀን ከዛ በኋላ ዳሊቷን እንሰራታለን። ዳል እንሰራለን። ከዛ በኋላ ይችን አምጥተን መቀጠል ነው። ይረን በዚህ አይነ መልስ ወይም በዚ አይነ ቅርጽ እንሰራለን ማለት ነው። ይሄው ዳል ትሰራላችሁ ከዛ በኋላ እዚህ ጋር ምታችሁ ትቀጥሉታላችሁ። ከሁለቱም አቅጣጫ እንደሚቀበል መረጃ ነው ማለት ነው። የሚታያችሁ ከሆነ ምናልባት መስመሩ የእስራሴ እና የመስመሩ ከለር አንድ አይነት ስለሆነ ነው እንጂ ቅርጹ ይሄንን ይመስላል። ይሄው ሳጎላላችሁ ማለት ነው። መርሐባ ሚም

ወደ ታች ቀጥ ያለ አሊፍ ነገር ትሰራላችሁ ማለት ነው። ይሄ ሞንፋሲል ሆኖ ነው። ሞታሲል ሲሆን ምንም ልዩነት የለውም። እዚች ጋር እግር መጨመር ነው። ስለዚህ ከዚህ ጋር ታመጡና ሚም ከሆነ እንደዚህ አርጋችሁ ዳሊቷን ትሰራላችሁ። ከዛስ ከዚህ ጋር ታመጡና ታወርዳላችሁ ማለት ነው። ኸይረን፣ በዚህ መሰረት ትሰራላችሁ። ከዚህ ትመጣላችሁ። አንድ ተከታተሉኝ። ከዚህ ትመጣላችሁ፣ ከዛ ዳሊቷን ትሰራላችሁ። ቺ እንዳልከሰራችሁ በኋላ ከዚህ ካህናቱ መታችሁ ትወርዳላችሁ ማለት ነው። ይሄኛው ሙተሲ ሲሆን ነው፣ ከዚህ ጋር የሚቀጠል ነገር ሲኖረው ነው። ይሄ የማይቀጠል ሲሆነ ነው። መርሓባ በሁለቱም መካከል ክፍተት አለ። ክፍተቱም ማስቀመጥ ለከጡ ምሁራኖች የተወደደ ነው። ስለዚህ በዚህ አይነት ቅርጽ ምትሰሩት ጥሩ ነው። ምን አረጋችሁ ከምትሰሩት እንደዚህ አድርጋችሁ የሆነ ክብ እንዲግጥም አድርጋችሁ ከምትሰሩት ሞር የተሻለው እንደዚህ አይነት ውበት እንዲኖረው በሁለቱም መካከል ያለውን ክፍተት በዚህ መልኩ ትሰራላችሁ ማለት ነው። ስለዚህ ስለሚም በዚህ መልኩ ጨርሰናል። የፊደል መጀመሪያ ላይ ሲሆን የፊደል መጀመሪያ ላይ ሲሆን በሁለት አይነት አጻጻፍ አሳይቻችኋለሁ። የፊደል መሀከል ላይ ሲሆን በዚህ አይነት መልኩ፣ የፊደል መጨረሻ ላይ ሲሆን ደግሞ ሞንፈሲል እና ሞተሲል ሲሆን ያለውን ቅርጽን ተመልክተናል። ከሚም ቀጥሎ ያለው ደግሞ ኑን ነው። ኑን ደግሞ አያስቸግርም። በተለይ ባ የተለማመደ ሰው ባ፣ ታ እንዲሁም ደግሞ ሳ እነዚህን ቃላቶችን የተለማመደ የሆነ አካል አይቸግረውም ኢንሻአላህ። ስለዚህ ወደ ማን እንመጣለን ማለት ነው። ቀጣይ ወደ ኑን ኸይራን፣ የኑን አሰራርን አስመልክቶ እናያለን። ፊክሰሬ አዲስ ስለሆነ አዲስ የመጣው ማለትም አዲስ ያወጣሁት ስለሆነ ለመቅረጽ ፈልጌ ነው። ኸይራን ወደ ኑን እንምጣ። ኑን ላይ ስንመጣ የፊደል መጀመሪያ ላይ ሲሆን ከዚህ ወደዚህ ታስመጣላችሁ፣ ከዛ ነጥቧን ታስቀምጣላችሁ። ተመልከቱ፣ ተከታተሉኝ። ባ እንደምሰሩት እዚህ ጋር እንዲህ ብታረጉት እኮ ባ ይሆን ነበር ወይም ታ ወይም ታ ይሆን ነበረ። ስለዚህ ከዚህ ትነሳላችሁ ወደዚህ ትመጣላችሁ። የፊደል መጀመሪያ ሲሆን ከዚህ ጋር ያለውን ስለሚቀበል፣ የፊደል መካከል ላይ ሲሆን በሁለቱም አቅጣጫ ስለሚቀበል አሁንም በልክ እንደምትሰሩት አርጋችሁ ትሰራላችሁ ማለት ነው። ከሁለቱም አቅጣጫ ስለሚቀበል፣ ከዛ ኖኔቷ አንድ ነጥብ ነው የምትፈልገው። አንዷን ነጥብ ታሰፍራላችሁ ወይም ታስቀምጣላችሁ። ስለዚህ ከዚህ ጋር ትመጣላችሁ። አሁንም እንዳትረሱ፣ ከዚህ የመጀመሪያ ስቴፕ ከዚህ የመጀመሪያ ስቴፕ፣ ከዛ ወደ ላይ ከዛ ወደ ግራ አቅጣጫ ትሄዳላችሁ ማለት ነው። መርሓባ የፊደል መጨረሻ ላ ሲሆን እሳ ምን ይመስላል ሲባል ተከታተሉ። እንደዚህ ትወርዳላችሁ፣ ከርቭ ትሰራላችሁ፣ ትመጡና ዝች ጋር ለቀቅ ታደረጋላችሁ። ሁለተኛው መስመሩ ላይ ነው የሚሆነው። ይሄ መጀመሪያው ከመስመር በላይ ነው። አይታችሁት ከሆነ ይሄኛው መስመር ላይ ነው፣ ይሄ ከመስመር በላይ ነው። ልዩነት መኖር አለበት ማለት ነው። የእናንተ የኩባያ ቅርጽ እንደዚህ አርጋችሁ እንደዚህ ነገር እንዳትሰሩ፣ እኩል ሚዛን ያላቸው አርጋችሁ እንዳትሰሩ፣ ልዩነት አላቸው። ይህን የምትመለከቱት ከሆነ በሁለቱ መካከል ልዩነት አለ፣ የአንግል ልዩነት አለ። ከዚ በኋላ ነጥቡ ማስቀመጥ ነው። ስለዚህ ኑን የፊደል መጨረሻ ላይ በምትሆንበት ሰዓት ከፊቷ ደግሞ የማይቀጠል የሆነ ፊደል ከመጣባት ቅርጹ አይንን ይመስላል። ነገር ግን የሚቀጠል ፊደላቶች ደግሞ አሉ። እነሱ ከመጡ እነሱ ከመጡ ከዚህ የሚቀጠለውን ፊደል ታሰምራላችሁ። በመቀጠል ወደ ላይ ከፍትሉና ሁኑ ሁኔቷን ትቀርጻላችሁ ማለት ነው ራን ከዛ ነጥቧን ማስቀመጥ ነው ኑን አይቸገራችሁም፣ ኢንሻአላ፣ ምክንያቱም ባታሳ የሰራ ሰው እንዲሁም ደግሞ ከዚች ጋር ደግሞ ሲን እንዲሁም ደግሞ ሺን የሰራ ሰው እዚህ ጋ ያለውን ቅርጽ አይቸገርም ማለት ነው። ስለዚህ ኑን ይህንን ይመስላል። በመቀጠል ሶስተኛ ላይ የምንመለከተው ዋው ይሆናል። ዋውን አስመልክቶ ያለውን ሁኔታ እንመለከታለን። መርሃባ። ዋው ላይ ደግሞ የምናየው ራ አሰራር ነው። ራ አሰራርን ድጋሚ ሊከልስላችሁ አንድ ወደዚህ ሁለት ወደዚህ ሶስት ወደዚህ ራ ስሰሩ እንደዚህ ነበረ። ከዛ ይሄንን እጃችሁ በደንብ ከፍታታ በኋላ የምታደርጉት ምንድነው? ራ ለመስራት እንደዚህ ከርቭን እዚህ ጋር እጥፍ እጥፍ ያደረግኩትን እዚህ ጋር መጥቼ ቅንጥስ አድርጌ ያጠፍኩትን እዚህ መጥቼ ቅንጥስ አድርጌ ያጠፍኩትን ስትራክቸር በክብ ቅርጽ ትለውጡት አላችሁ። ስለዚህ የተሻሻለው ራ ይሄ ይመስላል ማለት ነው። ይሄ የገባው ሰው ራ የገባው ዘይን የገባው ሰው ዋውን ለመስራት አይቸገርም። ለምን ተብሎ ከተባለ ዋውን ለመስራት ራ ከሰራ በኋላ እቺን ቅርጽ ብቻ መጨመር ነው። ስለዚህ ማን ይሆናል? ዋው ይሆናል ማለት ነው። ዋው ደግሞ ለየት የሚያደርጋት ባህሪ እዚች ጋር ከዋው ቀጥሎ ያለው በስተግራ በኩል ምንም አይነት ፊደል ቢመጣ አይቀበልም አያስተናግድም። ስለዚህ እዚች ጋ ምንም አይነት ፊደልን አይቀበልም ብሎ ማለት የፊደል መጀመሪያ መካከልን መጨረሻም ቢሆን እዚህ ጋ የሚቀበለው ፊደል የለም። ልክ እዚህ ጋ አሁን ለምሳሌ ኑን ከዚህ ጋ ይቀበላል፣ ሚም ከዚጋ ይቀበላል፣ ዋውስ ከዚህ ጋ ምንም አይነት ፊደል አትቀበልም። ስለዚህ ቅርጿ ሁለት አይነት ብቻ ነው የሚሆነው ማለት ነው። አንደኛው ሌጣ ሆና ዋዊቷን ስሰሩ ልክ እንደዚህ ስሰሩ ሁለተኛ ተቀጥላ ስትመጣ ከማን ጋ? ከፊት ለፊት ካለው ፊደል ጋር ስትመጣ። ስለዚህ ወይ ይሄ ነው ወይ ይሄ ነው። የፊደል መጀመሪያ ላይ ሲሆን ይሄ ነው። የፊደል መጨረሻ ላይ የማይቀጠል ፊደል ከዚህ ጋር ሲኖረው ይሄ ነው። የፊደል መሀከል ላይ ሆና ደግሞ የሚቀጠል ፊደል ካላት ይቺ ነው። የፊደል መጨረሻ ላይ ሆና የሚቀጠል ፊደል ካላት ደግሞ ይሄ ነው ማለት ነው። በዚህ አይነት ቅርጽ ሰራላችሁ። ፊደላቶቹ ሶስት ስለሆነ የሰጠሁት ሚም አራት ጊዜ ትሰራላችሁ። እሺ ኑንም አራት ጊዜ ትሰራላችሁ በተመሳሳይ ዋውም አራት ጊዜ ትሰራላችሁ ማለት ነው። የቤት ስራው ይህንን ይመስላል። ከይረን አሰላሙ ዓለይኩም ረሕመቱላሂ ወበረካቱ።